የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደሚችሉ ተጠቆመም። ወታደሮች የሲቪሎችን መኖሪያ ቤቶች መንጠቅ መጀመራቸው ተገለጸም። በአምስት ሰነፎች የተነሳ የትግራይ ሕዝብ ለጦርነት መማገድ መቆም አለበት ተባለም። የመፈንቅለ መንግሥት ሙከራ ተካሂዷል ተባለም። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና በላይ ሊኖራቸው ይገባል ተባለ።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 የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ይህንን ያሉ ሴንተር ፎር ሪስፖንስብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ ዕድሎችና ፈተናዎች በሚል ርዕስ ውይይት እያካሄደ ይገኛል። በዚህ የውይይት መድረክ ላይም አቶ ጌታቸው ረዳና የሰላም ሚኒስተር ሚኒስትር አቶ መሐመድ እንድርስን ጨምሮ በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች ተገኝተዋል። በውይይት መድረኩ ላይ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል ብለዋል። አሁን ከመቼውም ጊዜ በላይ የትግራይ ሕዝብ ሰላም ያስፈልገዋል ያሉም ሲሆን ሕዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉም ገልጸዋል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም ግን ህዝቡ የህልውና አደጋ ተጋርጦበታል ብለዋል። አምስትና ሰባት የሆኑ ሰነፎች የትግራይ ህዝብንና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዴሞክራሲ የግድ ይላል ሲሉም ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎችን በቃቸው የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። ጀነራል ታደሰ ወረደ ከጠቅላይ ሚኒስተሩ ጋር ለመወያየት ማሰባቸውን ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይን ግዛቶች ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስተር አብይ ጋር በአካል ለመወያየት ማሰባቸውን እንደገለጡ ጊዜያዊ አስተዳደሩ አስታውቋል። ጀኔራል ታደሰ ወረደ ይህን የተናገሩት በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን ጋር ትላንትና መቀሌ ውስጥ በተወያዩበት ወቅት ነው። ጀኔራል ታደሰ ትጥቅ ፈትተው ወደ ማህበረሰቡ የተቀላቀሉ የትግራይ የቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙም በማለትም በውይይቱ ላይ መናገራቸው ተዘግቧል። ዳግም ወደ ጦርነት የምንገባበት ምንም አይነት ምክንያት የለም ያሉት ፕሬዝዳንቱም የተፈናቀሉ ዜጎችን ለመመለስ እና በወራሪ ኃይሎች የተያዙ የትግራይ አካባቢዎችን ነጻ ለማውጣት ከፌዴራል መንግስት ጋር በቅርበት መስራት ያስፈልጋል ሲሉም ገልጸዋል። ፕሬዝዳንት ጀኔራል ታደሰ ወረደ በቀጣይ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በእነዚህ አጀንዳዎች ላይ እንደሚመክሩ መናገራቸውን ከፕሬዝዳንቱ ጽህፈት ቤት ያገኘነው መረጃ ያመለክታል። በተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌ የተሰራው ልዑክ በበኩሉም ለፕሪቶሪያ የሰላም ስምምነት ትግበራ የሚያግዙ የተለያዩ ፕሮጀክቶችን ቀርጾ እንደሚሰራ አስታውቋል። እንዲሁም የቀድሞ ተዋጊዎች ነጻ የትምህርት እድሎችንና አጫጭር ስልጠናዎችን እንዲያገኙ በማመቻቸት የትግራይ ሰራዊት አባላት ራሳቸውን እንዲችሉ እንደሚደረግም ተገልጿል ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደሚችሉ ተጠቆመ። በ1990ዎቹ የመጀመሪያ ዓመታት ከተደረገው አውዳሚ ጦርነት በኋላ እርስ በርስ ተዋግቶ የማያውቁት ሁለቱ ሀገራት ወደ ጦርነት ሊገቡ እንደሚችሉ ተጠቁሟል። የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ሰላም የሰፈነበት የሚመስለ የኢትዮጵያና የኤርትራ ግንኙነት በተለያዩ ምክንያቶች የሻከረ ሲሆን እርስ በርስ መወነጃጀልና ወደ ጦርነት የሚያመራ እንቅስቃሴ ማድረግ መጀመራቸው እየተስተዋለ ነው ተብሏል። በተለይም የኢትዮጵያ መንግስት የባህር በር ጥያቄ ማንሳት ከጀመረ ጊዜ አንስቶ በፕሬዝዳንት ኢሳያስ ጥብቅና በጠቅላይ ሚኒስትር አብይ አህመድ የሚመሩት ሀገራት ውጥረት ውስጥ ገብተዋል። ይህ ውጥረት የሰሜኑን ክፍል ለዳግም ጦርነት እንዳይዳርገውም ተሰግቷል። በተለይም ትላንት ከኤርትራ መንግስት የተሰጠው መግለጫ ኢትዮጵያን የሚከስ ነው። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ለተባበሩት መንግስታት ድርጅትና ለበርካታ የሀገርና የመንግስት መሪዎች ደብዳቤ በመላክ ጨምሮም ዲፕሎማሲያዊ ዘመቻዎቹን አጠናክሯል ሲል ትናንት ካወጣው መግለጫ ላይ ተመልክተናል። የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜ ለያዘው የጦርነት አጀንዳ ድጋፍ ለማግኘት በግልጽ እየሰራ ይገኛል ብሏል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግዴለሽነት ላለፉት ሁለት ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲጥር ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛል ብሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣል ተገኝታለች። የኢትዮጵያ ገዢ አካል የኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ወንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲልም ከሷል። የአዲስ አበባ ደንብ አስከባሪዎች ከመጀመሪያ ዲግሪና በላይ ሊኖራቸው ይገባል ተባለም። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነም የደንብ አስከባሪ ሰራተኞችን አልቀጥርም መደቡም የለም ማለቱ ተሰማም። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ነው ተቋሙ የሚቀጥረው ተብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የሚመጡትን ነው ያለው ባለስልጣኑም፣ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስ ና ሶፍትዌር እና በሌሎችም የሙያ ዘርፎች የተመረቁ ናቸው ተብሏል። በቀጣይ 2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችን እና መቆጣጠሮችን እንሰራለን ማለቱ ተሰምቷል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ዓ ም ጀምሮ በአስጠናሁት ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለው ሰራተኛ ነው ብሏል። ዩናይትድ ስቴትስ ከጥቃቱ ምንም አላተረፈችም ሲሉ የኢራን ከፍተኛ መሪ ተናገሩ። የኢራን ጠቅላይ መሪ ከእስራኤል ጋር የተኩስ አቁም ስምምነት ማክሰኞ እለት ከተደረሰ በኋላ ለመጀመሪያ ጊዜ ባደረጉት ንግግር አሜሪካ በትሔራን የኒውክሌር ተቋማት ላይ በከፈተችው ጥቃቶች ምንም ስኬት አላስገኘችም ሲሉ አጥብቀው ተናግረዋል። ጥቃቱ የኢራንን የኒውክሌር መርሃ ግብር ለማደናቀፍ ምንም አይነት ፋይዳ አላስገኘም ያሉት አያቶላህ አሊ ካሚኒ በኳታር የሚገኘው የአሜሪካ የአየር ጦር ሰፈር ላይ የወሰድነው አጸፋም ከባድ ጉዳት እንደደረሰበት ገልጸዋል። ኢራን ይህን ትበል እንጂ ጥቃቱ የኢራንን የኒውክሌር ምኞት በእጅጉ ጎድቷል ስትል ዋሽንግተን መናገሯ አይታወሳል። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔቴግስት በዩናይትድ ስቴትስ እና በእስራኤል የተሰበሰቡ መረጃዎች እንደሚያሳዩት ኦፕሬሽኑ የኒውክሌር መርሃ ግብሩን በእጅጉ በመጉዳቱ ለአመታት ወደ ኋላ ኢራንን እንድትመለስ አድርጓል ብለዋል። ከዚህ ቀደም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በሦስት ቁልፍ የኒውክሌር ጣቢያዎች ላይ የተፈጸመው ጥቃት ሙሉ በሙሉ መደምሰሱን የገለጹ ሲሆን፣ ጉዳቱ ከተጠቀሰው ያነሰ ሊሆን እንደሚችል ስማቸው ያልተጠቀሰ የአሜሪካ ባለስልጣናት ተጠቅሶ የተሰራውን ዘገባ በቁጣ የሐሰት ሲሉ ምላሽ ሰጥተዋል። ወታደሮች የሲቪሎችን መኖሪያ ቤቶች መንጠቅ መጀመራቸው ተገለጸ የእስራኤል ወታደሮች በዌስት ባንክ የግዳጅ ማፈናቀል እየፈጸሙ ነው ተብሏል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በዌስት ባንክ ውስጥ በሚገኘው ማሳፋሪያት አካባቢ በሶስት የፍልስጤን ማህበረሰቦች የሚኖሩባቸው ሁሉም ህንፃዎች እንደሚወድሙ የእስራኤል ጦር ማሳሰቢያ አውጥቷል ቢያንስ 1200 ሰዎች፣ ከ500 በላይ ህጻናትን ጨምሮ፣ አሁን ወታደሮች ያቀዱትን የማፍረስ ተግባር ከፈጸሙ በግዳጅ የማፈናቀል ስጋት ላይ ናቸው ሲል ኦቻ ገልጿል። በዌስት ባንክ ውስጥ ያለውን የፍልስጤማውያን የከፋ ሁኔታ በተመለከተ የቅርብ ጊዜ የኩነት ዘገባ እንዳመለከተው ኦቻ ከሰኔ 13 እስከ 23 ባለው ጊዜ ውስጥ የእስራኤል ወታደሮች 240 የፍልስጤም ቤቶችን እንደ ወታደራዊ መጠለያ እና የምርመራ ማዕከላት ለመጠቀም ለጊዜው እንደያዙ ዘግቧል። የቤቶቹ ባለቤቶች በግዳጅ ተፈናቅለዋል ወይም ታስረዋል ሲልም የተባበሩት መንግስታት ድርጅት በወታደራዊ ቤት ወረራ ወቅት ገልጿል። በዌስት ባንክ ቱርካሬም እና ኑር ሻምስ የስደተኞች መጠለያ ካምፖች መቶ የሚጠጉ ግንባታዎች በተለይም ቤቶች በዚህ ወር በእስራኤል ወታደሮች ፈርሰዋል። በምስራቅ ኢየሩሳሌም ውስጥ ዳግም 320 የሚጠጉ ነዋሪዎች በሶስት የፍልስጤም ማህበረሰቦች ውስጥ እንደገና የመፈናቀልና የማፍረስ ዛቻዎች ተደቅኖባቸዋል ሲል ኦቻ አስታውቋል። ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የአገር ውስጥ ጉዳይ ሚኒስተር ተናገሩም። የኬንያ ሀገር ውስጥ ጉዳይ ሚኒስተር በመላ አገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ ሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ብለዋል። ሚኒስተሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹም በሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስት እና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። በተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስተሩ ገልጸዋል። በሰላማዊ ተቃውሞ ሰልፍ የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስተሩ።